በሀያ አንድ በሀአንድ አመት እራሴ በራ ሀያ ስድስት አመት ከትንሽ ቀን በኋላ ሀያ ሰባት አመት እገባለሁ። ጠይጣ በየስ አሁን አንቺ ሀያ ስድስት አመት ጊዜ በኋላ ሀያ ሰባት እገባለሁ። ለምን ይደበቃል? ምክንያቱም ቢደብቀው ነገ ማልዳ ፈጣሪ ከዚህ ምድር ላይ ቢቀንሰኝስ ቢቀንስ ማለት ነገ ማልዳ ከእናንተ ቢቀንሰኝስ ከዚህ ማህበረሰብ ይቀንሰኝስ ልውለድልሽ እናውለድበት አንተ ጅላጅ በሀያ ሰባት አመት አሁን እኔ ጋር የምር በቃሌን በለት ሲኩ በሀያ ሰባት ከሆነሽማ ሰላሳ ቤት ገብተል እግዚአብሔርን አልገባው ቁም ነገር ሲሆን ሰላሳ ቤት አልገባው ሀያ ስድስት አመት ትንሽ አምስት ወር በኋላ ሀያ ሰባት አመት ጊዜ ምንም የባከነ ጊዜ የለኝም። እግዚአብሔር ይመስል እያንዳንዱ አንት ነው ነው አልወልድም። ግድ ማለት ያላት እኔም ነው ደፈርሽ የሆነ እኔ ሲሳይ ነው የሰማሁኝ እኮ። አሁ ነገር ሳምሪ ልንገራት። እኔ ልሽ እች ልሽ አሁን የዛሬ ሶስት አመት ሰላሳ ሰላሳ የፊት ትልቅ ያስመስለዋል። አሁን ፊልተር አላረኩም። ማ ፊልተር የለውም፣ ግን እዚህ ጥቁር ነገር አለኝ ስቴ ማለት ነው። ዳፋርሻ ሰምቶ እኔ እንዳያሳደደኝ። እኔ ወንድምሽ ነኝ እንዴ፣ አስገቡኝ። ሰው አይገባም። እና ጥያቄ አለኝ ምናምን አስገቡ ነው። አይ እኔ ሀያ ስድስት አመቴ አልደብቅም። ለምን ተብሎ ቤተሰብ ከተማ ናቸው? ገጠር ናቸው። ግን ገጠር በአስራ ስድስት ዓመት ያደለ እንደ ትምህርት ቤት የገባው

እግዚአብሔርን ንገሯት፣ ውሸት ነው። ይህ ሰባት አመት፣ በሰባት አመት ገጠር ያለ ሰው ትምህርት ቤት አይገባም። እኔ ያደጉበት ማህበረሰብ እኔ አንድ ላ ገጠር ተወልዶ ያደገ ሰው ካለ እግዚአብሔርን እውነታችን ንገሪኝ። በሰባት አመቱ ትምህርት ቤት የገባ ተማሪ የለም። እኔ በአምስት አመቴ አበበች ውሸት ነው አበበች ውሸት ነው ኖ ይላለች። ዋንደይ ኖ አይገባም። ሰላሳ አመቷ ቅርጥፍጥፍ ሰላሳ አመቷን በልተዋለች። አንቺ ውሸት ነው። ይሄ በአራት አመት ውሸታቸው። ኦኬ። አንቺ እኔ ምለው ቆይ፣ ዛሬ እውነቱን ልጠይቅሽ እንዳትዋሽኝ። የዚያ የኔ ቦርጭ ነው ልጅ ነው? ሀያ ስድስት አመት ከሆነሽ ወይ ልጅ ነው ወይ ቦርጭ አይደለም።

ልጅ እንደዚህ አርጋ ይዛ ቦርጭ ነው እያለች ስታታልላችሁ ሴቶች፣ የቦርጭ ማጥፊያ ምንድን ነው ምናምን ትላላችሁ። ዩቱብ ላይ ሂዱ፣ ልጅ እንዴት እንዳላት የራሷ ልጅ እንዲህ ሽሩሩ ብላ ይዘው መጣለች። እንደዚህ ይጋጃችታል፣ ሽሩሩሩር ይጋ። እንዲ ነው ልጅ። ዘዋል አንታብርሽ አይባልም፣ እውነት ነው አዎ። እግዚአብሔር እንደዚህ ልጅ ዛ ሽሩሩ እያለች ዩቱብ ላይ አይቼ

ማትበይ ልጅ ነው ልጅ በልጅነት የተወለደ አይካሃድም። ይሄ ይሄ ተወልዶበታል እያልክ ነው። በጣም ነው የተወለደው፣ ቀጭን ነው። አይ አንቺ ቀጭን ወንሽ እንጂ እኮ ወገብሽ ቀጭን አይደለም። ስትሆን እንደ ብሎች ነበር እኔች ልጅ እንዴት ነው? የእኔም ቦርጭ ይቺ የምታክል ቦርጫለች። ይሄኔ ይቺን ማለት ነው ትንሽ እዬ እና ይችን ቦርጭ እንዴት ላጥፋት ምናምን ብዬ ሳስብ፣ ከዚያ ከአንድ ልጅ እንደዚህ ነው የሚባልሽ ደስ ይለኛል። ልጅሽን በሥነ ሥርዓት ተንከባክበሽ አሳድጊ። ልጅዬው ሲመጣ ምን እንዳረኩ ታይተኛ ነው ብሎ እየቦጨቅነሽ ነበር። ኖ ልጅዬው ምጤት አለ። ስለዚህ ስራ ደግሞ አልሰራውም አይጠቅምሽም እዚህ

እንዴ የሰፈር ሆንስ በስነ ስርዓት አወረዋሉ፣ በስነ ስርዓት ያወረኛል። እሱ ግን ያለ ደግሞ አንዱ የሚጀናጀኑ ሴቶች ፎካት ሙ ሁለት ሶስት ሴቶች ማውቃቸው አሉ እስክሪን ሽታርዬ አስቀምጨዋለሁ። አንታና አልባ ልጅ ሞኔ ስራ መስራት ነው ያቃተኝ። በባክ ተረዳኝ። ፎቶ አላየችም፣ ምንነቱን አላየችም። ተረዳይ በ- ፕሊዝ፣ ተረዳይ ስራ መስራት አልቻልኩ። ፎከታ ፎከታ እንዴ፣ ያው ል እኔ ሚዲያ አታምጪው። ወደዚህ ከመጣ ጥሎሽ ነው የሚሄድ

በጣም የሆነ ራሳቸውን በጣም አውርደዋል። ማርያም ነው ነው፣ አለመግባባት ነገሮችን ሊያበላሻቸው ይችላል። ግን ሲሲ በጣም ይቅርታ፣ በወቅቱ አልተግባባንም ነበር ብለሽ ይቅርታ ተባብላቸው በውስጥ ጽፈሽ ከብሎ ካልሽ እና

ነው በአንች መጀመሪያ ሲሳይ ሲሳይ ነው። ምንም ቢያጠፋ፣ ምንም ቢበድልሽ ሴትዬ፣ አባቴ በጣም ይቅርታ መኪና ላላ ወረድኩ ማለት አለብሽ። እና እሱ ሱዳን ደንበር ሊደርስ እኮ ትንሽ ነው የቀረው። ሱዳን ሱዳን ስራ ሙቀት ሁላ ነው ይሄ መራጣነት የሄደው ዝም ብሎ እንደሚመስልሽ